ውድ ወዳጆቼ እነዚህን አስር አይነት ሰዎች ማግባት በኢስላም የተከለከለ መሆኑን ታውቃላችሁ? ተወዳጁ ነቢያችን ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም በቤተሰብ ሕይወታችሁ ውስጥ ስኬትን ለመቀናጀት አንድ አማኝ የሆነ ሰው እነዚህን አስር አይነት ሰዎች ሊያገባ አይገባውም ብለዋል። አንዳንድ ሴቶች አሉ እንደ ሕይወት ባልደረባ ከተመረጡ ንትርክን፣ የቤተሰብ ግጭትን፣ የገንዘብ ችግርንና እድለቢስነትን ወደ ቤት የሚያመጡ ደስተኛ ቤት በሴቷ ጸጋ ይወሰናል የሚለውን አባባል ሳንሰማው አንገርም። ዛሬ አንድ ሰው ከማግባቱ በፊት ሊጠነቀቃቸው ስለሚገቡ አስር አይነት ሴቶች እንነጋገራለን። በሌሎች ላይ ለመፍረድ ወይም ሌሎችንን ለማንጓጠጥ ሳይሆን የቤተሰባችንንና የነፍሳችንን ንጽሕና ለመጠበቅ ስንል። ትዳር በኢስላም ውስጥ በፍቅር፣ በመተዛዘን በመከባበር ላይ የተመሰረተ ቅዱስ ቁርኝት ነው። አላህ ስብሓነሁ ወተዓላ በቁርአን ላይ ይህንን አገላለጽ ቆንጆ አድርጎ እንዲህ ሲል አስቀምጦታል። ለእናንተም ከነፍሶቻችሁ ከጎሳዎቻችሁ ሚስቶችን ወደ እነርሱ ተረኩ ዘንድ መፍጠሩ፣ በመካከላችሁም ፍቅርንና እዝነትን ማድረጉ ከአስደናቂ ምልክቶቹ ነው። በዚህ ውስጥ ለሚያስተውሉ ህዝቦች ተአምራቶች አሉ። ሱራ አልሩም አንቀጽ 21 በነቢዩ ሙሐመድ ሰለ ላሁ ዐለህ ወሰለም ምክር የምታምኑ ከሆነ በኮሜንት ውስጥ በረሱላላህ ቃላቶች አምናለሁ ብላችሁ ጻፉ። አሰላሙ ዐለይኩም ውድ የተከበራችሁ ተመልካቾቻችን፣ አንደኛዋ ዐይነት ሴት በእምነት ጉዳይ ላይ ታዛዥ ያልሆነችና እምቢተኛ የሆነች ናት። ስለዚህ ጉዳይ ቁርአን ግልጽ የሆነ ማስጠንቀቂያ ሰጥቷል። አላህ ስብሓነሁ ወተዓላ በሱራ አልበቀራ ላይ እንዲህ ይላል በአላህ አጋሪ የሆኑ ሴቶች እስኪያምኑ ድረስ አታግቧቸው። ከአጋሪቱም ምንም ብትደንቃችሁም እንኳ ያመነችው ባሪያ በእርግጥ በላጭ ናት። ለአጋሪዎቹም እስከሚያምኑ ድረስ አትዳሩላቸው። ከአጋሪው ጌታ ምንም ቢደንቃችሁ ምእመኑ ባሪያ በላጭ ነው። እነዛ አጋሪዎች ወደ እሳት ይጠራሉ፣ አላህም በፈቃዱ ወደ ገነትና ወደ ምሕረት ይጠራል። ህግጋቱንም ለሰዎች ይገልጻል እነርሱ ሊገሰጹ ይከጀላልና፣ ይላል። የአላህን ቃል የምትንቅ ሴት የትዳርን መሠረት ታዳክማለች። እምነት የአንድን ሰው አመለካከት ቅድሚያ የሚሰጠውን ነገርና ድርጊቶችን የሚወስን በመሆኑ ነቢዩ ሙሐመድ ሶለላሁ አለይሂ ወሰለም እንዳሉት አንዲት ሴት ለአራት ነገሮች ሲባል ትገባለች፤ ለሀብቷ፣ ለዘር ሐረጓ፣ ለውበቷና ለሃይማኖቷ። ሃይማኖተኛ የሆነችዋን ምረጡ ካልሆነ ከከሰሩት ትሆናላችሁ ብለዋል ሰሂ አልቡሃሪ በእምነት የታነጸችዋን ሴት መምረጥ ወደ ሰላማዊና የተባረከ ቤት ትመራለች እምነትን ችላ የምትልን ወይም የምትቃወምን ማግባት ግጭትን ስቃይን መንፈሳዊ ውድቀትን ይዞ ይመጣል ሁለተኛዋ እብሪተኛና ኩሩ የሆነችዋን ሴት ነው እብሪትና ኩራት በጣም ጎጂ ባህሪ ነው በቁርአንና በሱናም በብርቱ የተኮነነ ተግባር ነው አላህ ስብሓነ ወተዓላህ ጉንጭህንም በኩራት ከሰዎች አታዙር በምድርም ላይ ተንበጥራሪ አትሂድ አላህ ተንበጥራሪን ጉረኛን ሁሉ አይወድምና ይላል በሱራ ሉቅማን በአንቀጽ 18 ላይ። ኩራት ስሜታዊ ርቀትን ይፈጥራል፣ መግባባትን ያጠፋል፣ ጠብንም ያጭራል። ስኬታማ ትዳር በትህትና በመከባበርና በትዕግስት ያድጋል። ነቢዩ ሙሐመድ ሶለላሁ ዓለይሂ ወሰለም በሁሉም ግንኙነታቸው ውስጥ የትህትና ተምሳሌት የሆኑት ነቢይ እንዲህ ያሉ። በልብ ውስጥ ቅንጣት ታክል እብሪትና ኩራት ያለችበት ማንም ሰው ጀነት አይገባም ዐብዱላህ ኢብን መስዑድ በተረኩት ሐዲስ ስለዚህ ሁልጊዜ እብሪትና ኩራትን የምታሳይ ሴት ከፍቅርና ከሰላም የራቀን ከባቢ ልትፈጠር ስለምትችል ባሏንም ልጆቿንም ልትጎዳ ትችላለች ሙሉ ቤተሰቡም እንዳይረጋጋ ልታደርግ ትችላለች ሦስተኛ የማትታመን ወይም ሐቀኛ ያልሆነች ሴት እምነት የእያንዳንዱ ቁርኝት መሠረት ነው በትዳር ውስጥ ሲሆን ደግሞ የበለጠ አስፈላጊ ነው ሐያሉ አላህ እንዲህ ሲል ያስታውሰናል እነዚያም እነርሱ ለአደራዎቻቸውና ለቃል ኪዳናቸው ጠባቂዎች ናቸው ይላል በሱራ አልሙዕሚኑን በአንቀጽ 23 በምዕራፍ 81 ላይ። አንዲት ሚስት በታማኝነትና በሐቀኝነት አደራ የተባለች አጋር ናት። ነብዩ ሙሐመድ ሰለላሁ አለይሂ ወሰለም እንዳሉት አንድ ሰው ልጁን ለትዳር ሲሰጥ አደራ ነው ብለዋል። ሱናን አቡ ዳውድ ዘግቦታል። አንድ ሴት አታ ላይ ታማኝ ያልሆነች ወይም የባሏን እምነት ስትክድ ቅዱሱን ቁርኝት ትሰብረዋለች። የዚህ አይነቱ ትዳር በስቃይና በጥርጣሬ የተሞላ ነው። ስለዚህ አንድ አማኝ የሆነ ሰው መፈለግ የሚገባው የህይወት አጋር እውነተኛነትንና ታማኝነትን አጥብቃ የተዋሃደችን ሴት ነው። አራተኛ ጨካኝና ደግ ያልሆነች ሴት ነቢዩ ሙሐመድ ሶለላሁ አለይሂ ወሰለም በእምነቱ በጣም ሙሉ የሆነ አማኝ ምርጥ ስብዕናን የተላበሰው ነው። ከእናንተ የበለጠው ምርጡ ደግሞ ለሚስቶቹ ምርጥ የሆነው ነው ብለዋል። አርቲሚዚ ዘግበውታል። ደግነትና ርኅራሄ ለሰላማዊ ትዳር በጣም ወሳኝ ነው። ጨካኝ የሆነች በቀላሉ የምትቆጣና የሰዎችን ስሜት በሚጎዳ መንገድ የምትናገር ሴት ስሜታዊ መግባቦት ላይ ጉዳት ታመጣለች። ይህም ባሏ የተናቀና ያልተወደደ አይነት ስሜት እንዲሰማው ያደርገዋል። አላህ ሱብሐነ ወተአላ በደግነት ተኗኗሯቸው ብሏል። ትዳር የምቾት ምንጭ እንጂ የግጭት ምንጭ ሊሆን አይገባም። የሚስት እርጋታ የእምነቷን የእዝነቷን ደረጃና በቤተሰቧ ውስጥ ሰላሟን ተንከባከባ ማቆየቷን ያንጸባርቃል። አምስተኛ፣ ኃላፊነቶቿን ችላ የምትል ሴት በኢስላም አንድ ሚስት ለባሏ ለልጆቿና ለቤቷ ኃላፊነት አለባት። ነብዩ ሙሐመድ ሰለላሁ ዓለይሂ ወሰለም እንዳሉት አንድ ሰው ለሌላ ሰው እንዲሰግድ ማዘዝ ብችል ኑሮ ሚስት ከባሏ ፊት እንድትሰግድ አዝ ነበረ ብለዋል። ይህ ሐዲስ በትዳር ውስጥ ያለውን ክብር፣ እንክብካቤና ኃላፊነት አጉልቶ ያሳያል። ታዛዥነት ማለት በጭፍን እጅ መስጠት ማለት ሳይሆን በኢስላማዊ መርሆች ውስጥ ሆኖ ተግባርን መፈጸም ማለት ነው።

እነዚህን ኃላፊነቶች ችላ ማለት ቤተሰብህን ያዳክማል፣ አስፈላጊ ያልሆነ መከራንም ይቀብዛል። በመጨረሻም ማንም ሰው ፍጹም አለመሆኑን ማስታወስ ያስፈልጋል። እያንዳንዱ የሰው ልጅ እንከኖችና እጥረቶች አሉት። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም እንዳሉት እያንዳንዳችሁ እረኞች ናችሁ፣ እያንዳንዳችሁም ለመንጋችሁ ተጠያቂ ናችሁ። ሰሂህ አልቡሃሪ። ይህ ማለት ሁለቱም ባልና ሚስት የጋራ የሆነ መብትና ኃላፊነት አላችሁ ማለት ነው። ትዳር በጋራ የምትጋሩት የፍቅር የትዕግስትና የእድገት ጉዞ ነው። ሁለታችሁም ለመንፈሳዊና ለስሜታዊ መጣጣም የምትታገሉበት መንገድ ነው። ስድስተኛ ከልክ በላይ የምትቆጣጠር ወይም የበላይ ልሆን የምትል ሴት። ትዳር በመማከር በመተዛዘንና በመከባበር የሚገነባ ቅዱስ ኅብረት ነው። አላህ ስብሐነሁ ወተዓላ እንዳሉ ለእናንተም ከነፍሶቻችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁም ፍቅርንና እዝነትን ማድረጉ ከአስደናቂ ምልክቶቹ ነው ሲል በሱራ አልሩም ላይ በምዕራፍ 30 በአንቀጽ 21 ላይ ጠቅሷል። አንዱ ባልደረባ ከልክ ባለፈው ሁኔታ ሌላኛውን ለመቆጣጠር ወይም የበላይ ለመሆን ሲሞክር መስማማት አይኖርም። ሰርክ መቆጣጠርን የምትሻ ሴት የባሏን ክብር ልትጎዳና በቤቷም ግጭት ልትፈጥር ትችላለች። ነቢዩ ሙሐመድ ሶለላሁ ዓለህ ወሰለም ጭካኔንና ጨቋኝ ባሕሪን አስጠንቅቀዋል፣ እንዲህ በማለት በአላህ ዘንድ በጣም የተጠላው የተፈቀደ ተግባር ፍች ነው ብለዋል። አቡ ዳውድ ዘግበውታል። ከልክ ያለፈ ቁጥጥር ማብዛት ብዙውን ጊዜ ወደ መለያየትና ጥልቅ ወደሆነ ስሜታዊ ሥቃይ ይመራል። ኢስላም መተዛዘንን መግባባትንና በደግነት ማውራትን ያበረታታል። ፍቅርን፣ መረጋጋትን በትዳር ውስጥ ለማሳደግ ሰባተኛ መግባባትንና ርኅራሄን ችላ የምትል ሴት። መግባባት መነጋገር የጤናማ ግንኙነት የልብ ትርታ ነው። አንዲት ሚስት ማዘንን መራራትን ችላ ብላ በቀንነት ለመግባባት አሻፈረኝ ስትል አለመግባባት ያድጋል። ነቢዩ ሙሐመድ ሶለላሁ ዓለይሂ ወሰለም እንዳሉት ከእናንተ መሐል ምርጡ ለሚስቶቻቸው መልካም የሆኑት ናቸው ብለዋል። አቲርሚዝ ይዘግበውታል። ይህ ማለት በደግነት ማውራት፣ በትዕግስት ማዳመጥ፣ ግጭትን በጥበብ መፍታት ማለት ነው። አላህ ሱብሐነ ወተዓላ ለሰዎች መልካምን ተናገሩ ሲል በሱራ አልበቀራ በአንቀጽ 83 ላይ አዟል። ፍቅርን አፍና የያዘች ሴት ወይም ለሰላማዊ ውይይቶች አሻፍረኛለች ሴት መራራቅንና ብቸኝነትን ትፈጥራለች። ኢስላም ቤት በምህረትና በመረጋጋት ሊገነባ እንደሚገባው ያስታውሰናል። ስምንተኛ፣ የትዕግሥትና የይቅርባይነት አስፈላጊነት። የትኛውም የሰው ልጅ ከስህተት የጸዳ አይደለም። ትዕግሥትና የይቅርባይነት የዘላቂ ትዳር ምሰሶ ነው። ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ጠንካራ ሰው ብሎ ማለት ሌሎችን ታግሎ የሚያሸንፍ ማለት ሳይሆን፣ በቁጣው ጊዜ ራሱን የሚቆጣጠር ሰው ማለት ነው ብለዋል። ትዕግሥት የሌላት ሴት ግጭትን ስታስፋፋ፣ ይቅር የሚለውና ጥፋትን ቀስ አድርጎ የሚያርመው ሰላምና መረጋጋት እንዲገነባ ይረዳል። ዘጠነኛ፣ በአላህ ውሳኔ ላይ እምነት የሚያጥራት ሴት። በአላህ ዕቅድ ላይ ማመንና ተወኩል ማድረግ የህይወትን ፈተና አብሮ ለማለፍ በጣም ወሳኝ ነው። ቁርአን እንዲህ ይላል፣ በአላህም ላይ የሚጠጋ ሰው እርሱ በቂው ነው ይላል፣ ሱራ አልጦለቅ አንቀጽ ሶስት ላይ የአላህን ጥበብ የምትጠራጠር ሴት ወይም ዘወትር ቅሬታን የምታቀርብ የምታማረር ሴት በቤቷ ውስጥ ተስፋ መቁረጥን ታመጣለች። ነገር ግን አንዱ ሌላውን በእምነትና በተስፋ ማበረታታት ጽናትንና መስማማትን ያመጣል። አስረኛ ኢስላማዊ ስነ ምግባሮችን ለመያዝ አሻፍረኝ የምትል ሴት። ኢስላም ለትህትና ለመከባበርና በትዳር ውስጥ ሊኖር ስለሚገባ መልካምነት ግልጽ የሆነ መተዳደሪያ ደንብ አስቀምጧል። ነቢዩ ሙሐመድ ሰለላሁ ዓለይህ ወሰለም አንዲት ሴት የቀን አምስት ሰላቷን ከሰገደች በረመዳን ከጾመች ንጽህናዋን ከጠበቀችና ባሏን ከታዘዘች ወደ ጀነት በፈለግሽው በር ግቢ ትባላለች ብለዋል። ሱናን ኢብን ማጃ ዘግበውታል። እነዚህን መርሆች ችላ የሚልን ወይም የሚቃወምን ሰው ማግባት መንፈሳዊና ስሜታዊ ሚዛንን ያዛባል። በመጨረሻ የእዝነትና የተስፋ ማስታወሻ የአላህ እዝነቱ ሰፊ ነው፣ ወሰንም የለውም። ነብዩ ሙሐመድ ሶለላሁ ዐለይሂ ወሰለም እንዳስተማሩት ከልብ መጸጸት የማያቋርጥ ጥረት ማድረግና መተዛዘን የትኛውንም ትዳር ሊያድስ ይችላል። ማንም ሰው ከእድገት ወይም ከለውጥ በላይ ሊሆን አይችልም። እንዳሉትም አላህ መልክን ወይም ገላን አያይም ይልቁንም ልብንና ተግባርን እንጂ። ስለዚህ በጥበብ የህይወት አጋርን መምረጥ አስፈላጊ ነው። መታገስም መጸለይምና ያለሰለሰ ጥረት ማድረግም ፍቅርን ለማሳደግና ርኅራኄንና መተዛዘንን ለመፍጠርም አስፈላጊ ነው። አላህ እምነትን ምቾትን፣ መረጋጋትን በሚያመጡ የሕይወት አጋሮች ይባርክን። ቤታችንንም ከግጭት ይጠብቅልን። በበረካና በእዝነትም ይሙላልን። አሚን።